አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ዘማ እንዴት ናቸው? ደህና ናቸው ወይ? ከኔ ጋር አልሐምዱሊላህ። ዛሬ አዲስ ነገር ይዤ እመጥቻለሁ ማለት ነው። እሱንም ላይክ፣ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። የዛሬው ቪዲዮዬ ስለ ኩኪ እና በጣም ስለምታሳዝን ስለ አንዲቷ ልጅ ነው ማለት ነው። እና ቪዲዮዬን ላይክ ሸር በማድረግ ተከታተሉኝ ሽር ውዶቼ ና ጓደኛ ይዙዙ ነገሩ ይበርዳ ነገ የተሻለ ይሆናል ማል ስታን ብለን ዝም ስንል ጭራሽ እየተባባሰ የተለያዩ ቪዲዮዎች እየተሰሩብን ይገኛል። አላህን አትፈሩም? በእኛ በእህቶቻችሁ ላይ ስትቀጥፉ አይታችኋን? እዛ ቁጭ ብለን እኛ ስንናገር አይታችኋን? ባል እንፈልጋለን ብለን ስናወራት ወይም ደግሞ እዛ ገብተን እኛ የተደራገረ እንፈልጋለን ብለን ስንናገር አይታችሁና? አላህን አትፈሩም? በቀል እንደተናገረች በሌላኛው ቀን ቪዲዮ ሰርታ ማስተባበያ ተናግራለች። እናንተ ግን በተለያየ ቪዲዮ እየሰራችሁብን ያላችሁ ሰዎች፣ እኛ ሙኡሚን እህቶቻችሁ ነን። አላህን አትፈሩም? ነገ ቀብር አለባችሁ ነገ መሞት አለባችሁ። ያላያችሁትን ነገር አላህ ሱብሓነሁ ወተዓላ እኮ እስካላያችሁ ድረስ ወይም ደግሞ እስካልሰማችሁ ድረስ ያን ነገር እርግጠኛ ሆናችሁ አታውሩ ነው የተባለው። እንዴት እናንተ እርግጠኛ ሆናችሁ ታወራላችሁ? እኛ ስንናገር ሰምታችኋል። ወላሂ ል ዐዚም በዚህ ነገር እያንዳንዳችሁ የተናገራችሁ በሙሉ ሐስቢየ አላህ ወኒዕመል ወኪል። ነገ በአላህ ዘንድ እንጠይቃችኋለን። አልሐምዱሊላሂ ረብል ዓለሚን። በአለም ላይ እኔ ብቻ ብቀር የተዳር አጋራጥቼ ብቻ ይሄን ብቀር እንኳን በሚዲያ ባልፈልጊ አልመጣም። አላህ አለኝ። ምክንያቱም ያደኩት በተርቢያ ነው ያደግኑ በተርቢያ ነው። ዙዙም ብትሆን እንደዛው ግን ትንሽ ነገር እየጠበቃችሁ ስማችን ላይ ለማጥፋት እንደዚህ ቁማችሁ ያላችሁ ሰዎች አላህ ይፋረዳችሁ። አሁንም ቢሆን ትንሽ አላህን የምትፈሩ ከሆነ የምትሰሩትን ቪዲዮ በሙሉ እየሰራችሁብንም ብንም ያላችሁ ሰዎች ዩቲዩብም ሆነ እዚህ ቲክታክ ላይ ያላችሁ ሰዎች ቪዲዮዎቻችንን በእኛ ስም የምትነግዱ አቁሙ፣ አቁሙ። ቪዲዮዎቹን በሙሉ አጥፉልን። ወላሂ አፉ አንላችሁም። አይ የምትሉ ከሆነ ደግሞ ነገ አላህ ዘንድ ሁላችንም እንቆማለን። ሁላችንም ሟቾች ነን። ይህንን እንዳትረሱ። አላህ ስብሃነሁ ወተዓላ አይደለም የሰዎችን ሀቅ ቀርቶ የእንስሳን ሀቅ እንኳን የሚመልስ ጌታ ነው ያለን። የዛኔ እንፋረዳለን። ወላሂ ለአዜም። አሁንም ስማችንን የምታጠፉ ሰዎች አላህን ልትፈሩ ይገባል። ያ እንግዲህ የኩኪ ቪዲዮ ሰምታችኋል። ኩኪ እኔ አላልኩም፣ ሚዲያ ላይ ባልፈልጉልኝ አላልኩም እና ስማችንን አታጥፉ፣ ቪዲዮዎቻችንንም አጥፉ እኛ አውፋንልም ብላለች። እንግዲህ እሷ ያላለችውን አስያ ለራሷ ስለወሬ ምናምን ብላ ለራሷ ያወራቸው ነገር ቪዲዮ ሰርታ እነሱ አላሉም እና ከእነሱ ራስ ላይ ውረዱ ብላ ነበር ማለት ነው። የኛ ሰው ደግሞ አንዴ የሆነ ነገር ካገኘ በዛው በዛው ላይ መደጋገም ይወዳል ማለት ነው። በዛው በዛው ላይ መጨማማር ነው የሚወደው እና ሁላችንም ከዚህ ድርጊታችን ብንቆጠብ በጣም ደስ ይለኛል። እና ሁላችሁም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አበረታቶኝ ወዶች ይሄ ማሻአላህ፣ መብሩክ፣ መብሩክ፣ መብሩክ በሉኝ ማለት ነው። አንድ ሺህ ገብቻለሁ። እና ሌላኛው ቪዲዮ ደግሞ በጣም በጣም በጣም ይሄ የምታሳዝን ልጅ ናት። እሱ ማለት አባቷ ለኦማራ ሲይዟታል፣ አጎቷ ሊደፍራት ምናም ሞክሯል ማለት ነው። በጣም የምታሳዝን ልጅ እኔ የዚች ብዙ ብዙ የህይወት ታሪክ አለ፣ ግን የዚች በጣም ከባድ ነው ማለት ነው እና ሁላችንም እገዛ ያስፈልጋታል መሰለኝ። ያለን በገንዘብ የሌለን ደግሞ ላይ ከምሻርም ኮፒ ሊንክ እያደረግን ወዳለው ሰው ማድረስ ነው ማለት ነው። እና ሁላችንም ከመጥፎ ነገር አላህ ይጠብቀን እያልኩኝ እስኪ ቪዲዮ እንድጋብዛችሁ ማለት ነው። አባቷ ቁማራስ ይዟት ተበልቷል። አጎቷ ሊደፍራት ሞክሯል። አክስቷ ለሴተኛ አዳሪነት አሳልፋ ሰጥታታለች። አስራ ሶስት ዓመትም ተፈርዶባት ታስራለች። ለእኔ እግዚአብሔር ዘግይቶብኛልም ትላለች እቺ ምስኪን ሴት የእናንተ እርዳታ ስለሚያስፈልጋት ቪዲዮን ኮፒ ሊንክ ሼር እያደረጋችሁ አድምጡኝ። ማርታ በርሄ ትባላለች። አባቷ የመንግሥት ሠራተኛ በነበረ ጊዜ ከቤተሰብ ጋር በፍቅር ይኖሩ ነበረ። አባቷ ንግድ ይጀምራል። በጊዜም ገንዘብ መምጣት ጀመረ። ሶስት ቤት ሁለት መኪና ብቻ ደህና የሚባል ኑሮ መኖር ጀመሩ። ከዛ በኋላ ግን ወትሮ ደህና ቤተሰቡን ወዳድ የነበረ አባት ቁማር መጫወት፣ መጠጣት፣ ውጭ ማደር፣ ውሽማ መያዝ፣ ልጅና እናትን መሳደብ ጀመረ። ቁማር ሲጫወት ያለውን ሀብት እያጣመጣ የቀረችውም የመጀመሪያ የ14 ዓመት ቆንጅዬ ልጁ ነበረችና እሱ በልጁ ባለ ሀብቱም በገንዘብ ሀብቱን ለማስመለስ ተጫወተ። አሁንም ልጁን በቁማር ተበላ። አባቷ ልጁን ለባለሀብት እንደሚድር ለእናቷ ነግሮ በግድ እናትም ልጅም ሳያምኑ ለባለሀብቱ ይሰጠዋል። የሄደችበት ቤት ሲኦል ሆነባት። እሷ እያየች ከሠራተኛው ጋር አብሮ ግንኙነት ይፈጽማል። ይመታታል። በተኛችበትም ረግጦ ከሞት ለትንሽም ተርፋ ታውቃለች። ምርር ቢላትም ጠፍታ ወደ አዲስ አበባ መጣች። አጎቷ ጋር ሲቀበላት መልካም የነበረም አጎቷ ተቀየረ። ሊደፍራት ሞከረ። ባስ ሲልም በማታውቀው ሁኔታ ሐሺሽ እንድታዘዋወር አድርጎ 13 አመት ይፈረድባታል። ከሶስት ዓመት አመት እስርም በኋላ በምህረት ትለቀቃለች። ለእናቷ ልጅሽ ሞታ ተቀ እና ውዶች፣ ይሄ ቪዲዮ እንደሰማችሁት ነው። ወላሂ በጣም ነው ልቤ የሚሰብረው፣ በተለይ የዚች አባቷ ያሰቃያት ልጅ ማለት ነው። እና የሁላችንም ቤተሰቦች በአሁኑ ሰዓት ገንዘብ ነው የሚፈልጉት። ምን ማድረግ እንዳለብን እናላቀም ያኛ መሆን አለብን ማለት ነው እና እንደሰማችሁ ነው። ወላይ በጣም ነው የምታሳዝነው። ሁላችሁም ዱአ አድርጉላት፣ ሙስሊምን በእስልምና ክርስቲያኑን በክርስትናው ነው ማለት ነው። እንግዲህ በጣም ነው ያሳዝነችኝ ማለት ነው። በጣም ከምንም በላይ የእሷ ተሞክሮ እኔም ላይ ትንሽ ትንሽ ነው ደርሶብኛል ማለት ነው። የቤተሰብ ክፉ ማለት ነው። አትሻብኝ ወላይ አያድርስ አያድርስ ነው የቤት ተሰኩፎ በሷ ብቻ ሳይሆን በየቤቱ ነውን የምጋ ያለ ነገር ነው። እና በጣም ነው ያሳዘነችኝ። አዳ ከሷ ጋር ይሁን እና ሁላችንንም በያለንበት አላሂ ጠብቀን። ውዶች እዬ የዛሬው ቪዲዮ ይሄንን ይመስላል። ላይክ ሸር፣ ኮፕ ሊንክ እያደረጋችሁ ለሁሉም አድርሱልኝ። በቃ ሰብስክራይብ አድርጉኝ። ዛሬ በጣም ደስ ብሎኛል። አንድ ሺ ኬ ገብታናል ማለት ነው እና አሰላሙ አሌይኩም ወራህመቱላሂ ወበረካቱ።